ምዕራፍ ዐሥራ ሰባት ደም መብላት ስለ መከልከሉ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮንና ለልጆቹ ለእስራኤልም ልጆች ሁሉ እንዲህ ብለ ንገር፣ እግዚአብሔር ያዘዘው ይህ ነው፣ እንዲህም አለ። ከእስራኤል ቤት ከመካከላቸውም ከሚኖሩ እንግዶች ማናቸውም ሰው በሬ ወይም በግ ወይም ፍየል ቢያርድ በሰፈሩ ውስጥ ወይም ከሰፈሩ ውጭ ቢያርደው ለእግዚአብሔር በጎ መዓዛ ያለው የተመረጠ የሚቃጠል መሥዋዕት ወይም የድኅነት መሥዋዕት ያደርገው ዘንድ ወደ ምስክሩ ድንኳን ደጃፍ ባያመጣው በሌላም ቦታ ቢያርደው በእግዚአብሔር ማደሪያ ፊት ለእግዚአብሔር ቁርባን ያቀርብ ዘንድ ወደ ምስክሩ ድንኳን ባያመጣው ደሙ በዚያ ሰው ላይ ይቆጠርበታል፣ ደም አፍስሷልና፣ ያም ከሕዝቡ ተለይቶ ይጥፋ። ስለዚህ የእስራኤል ልጆች በሜዳ የሚያርዱትን መሥዋዕታቸውን ወደ እግዚአብሔር ወደ ምስክሩ ድንኳን ደጃፍ ያመጡታል፣ ወደ ካህኑም አምጥተው ለእግዚአብሔር ለድኅነት መሥዋዕት ይሰውታል። ካህኑም በምስክሩ ድንኳን ደጃፍ ባለ በመሠዊያው ላይ በእግዚአብሔር ፊት ደሙን ይረጨዋል፣ ስቡንም ለእግዚአብሔር በጎ መዓዛ እንዲሆን ያቃጥለዋል። መሥዋዕታቸውንም ደግሞ ተከትለው ላመነዘሩባቸው ለሰይጣናት ይሰዉ አይሰዉ አይሰዉም። ይህ ለእነርሱ ለልጅ ልጃቸው ለዘላለም ሥርዓት ይሁን ለእነርሱ እንዲበላቸው ከእስራኤል ቤት ከመካከላቸው ከሚኖሩ እንግዶች ማናቸውም ሰው የሚቃጠል መሥዋዕት ወይም ሌላ መሥዋዕት ቢያቀርብ ለእግዚአብሔር ይሰዋ ዘንድ ወደ ምስክሩ ድንኳን ደጃፍ ባያመጣው፣ ያ ሰው ከሕዝቡ ተለይቶ ይጥፋ። ከእስራኤልም ልጆች ወይም በመካከላቸው ከሚኖሩ እንግዶች ማናቸውም ሰው ደም ቢበላ ደም በሚበላው በዚያ ሰው ላይ ፊቴን አከብድበታለሁ፣ ያንም ሰው ከሕዝቡ ለይቼ አጠፋዋለሁ። የሥጋ ሁሉ ሕይወት ደሙ ነው። ደሙም ከሕይወቱ የተነሣ ያስተሰሪያልና በመሠዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። ስለዚህ የእስራኤል ልጆች ከእናንተ ማንም ደምን አይብላ፣ በመካከላችሁ ከሚኖሩ እንግዶች ማንም ደምን አይበላም አሉ። ከእስራኤልም ልጆች ወይም በመካከላቸው ከሚኖሩ እንግዶች ማናቸውም ሰው የሚበላ እንስሳ የሚበላ እንስሳ ወይም ወፍ እያደነ ቢይዝ ደሙን ያፈሳል፣ በአፈርም ይከድነዋል። የሥጋ ሁሉ ሕይወት ደሙ ነውና፣ ስለዚህም ለእስራኤል ልጆች የሥጋ ሁሉ ሕይወት ደሙ ነውና፣ የሥጋውን ሁሉ ደም አትብሉ፣ የሚበላውም ሁሉ ተለይቶ ይጥፋ አልኋቸው። የሞተውንም ወይም አውሬ የሰበረውን የሚበላ ሰው ሁሉ የአገር ልጅ ወይም እንግዳ ቢሆን ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታ ርኩስ ይሆናል፣ ከዚያም በኋላ ንጹሕ ይሆናል። ልብሱንም ገላውንም ባያጥብ ግን ኃጢአቱን ይሸከማል።